ጤና ይስጥልን፣ ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ፕሬዚዳንት ትራምፕን በመቃወም በተለያዩ የሀገሪቱ ከተሞች ከፍተኛ ሰልፍ ተካሄደ። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዝዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሄዱ። የተቃውሞ ሰልፉ የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዚዳንቱ የስደተኞች ፖሊስ ላይ ተቃውሞ ከተነሳ ቀናት በኋላ ነው። የህግ አውጪዎችም የሰራተኛ ማህበራት መሪዎችና አክቲቪስቶችም በኒውዮርክ ፊላደልፊያና ሂውስተን ጨምሮ የአሜሪካን ባንዲራ እና ትራምፕን የሚተቹ መፈክሮች ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ቅዳሜ አመሻሽ ላይ የተካሄዱ ወታደራዊ ትርኢት የትራምፕ የልደት በዓል ነበር። የአሜሪካ ጦር ሰራዊት ሁለት መቶ ሃምሳኛ አመቱን ለማክበር ያለመ ነበር። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳሳፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎችን መካሄዳቸውን ተናግረዋል። ተቃዋሚ ሰልፈኞች በፊላደልፊያ በላባ ፓርክ በመሰባሰብ ተቃውሞችን አሰምተዋል። የስልሳ አንድ አመቱ ነርስ ካርን ቫን ትራይስት ለአስ ለአሶሺቴድ ፕሬስስ ዲሞክራሲያችን መከላከል እንዳለብን ይሰማኛል ብለዋል። ትራምፕ በሕዝብ ጤና ኤጀንሲዎች ላይ ያደረጉት የሰራተኞች ቅነሳ በሰልፍ ላይ እንደተሳተፉት ካደረጓት ምክንያቶች እንድትሳተፍ ካደረጓት ምክንያቶች መካከል አንዱ እንደሆነም ተናግራለች። ከፍተኛ የተቃውሞ ሰልፍ ተሳታፊ ከታየባቸው አንዱ ሎስ አንጀለስ ነው። በከተማው አስተዳደሮች እና የሕግ አስከባሪዎች የሰነድ አልባ ስደተኞች አፍስ አፈሳን በመቃወም በተከታታይ የተቃወሙ ሰልፎች መካሄዳቸው እና የተለያዩ ውድመቶች መድረሳቸው ተከትሎ በተጠንቀቅ ላይ ነበሩ። ትራምፕ ከሳምንት በፊት ምንም እንኳን አስተዳዳሪው ጋቢኖስም እና የአካባቢ ባለሥልጣናት ባይፈልጉም በግዛቲቱ ብሔራዊ ዘብ አሰማርተዋል። ቅዳሜ ዕለት የብራውን ቤሬትስ የሲቪል መብቶች ቡድን አባል የሆኑት ጆዚ ስቴላ ቦሎስ አንጀለስ በሎስ አንጀለስ ለቢቢሲ እንደተናገሩት ወደ ተቃውሞ ሰልፍ የወጡበት ምክንያት የስደተኞች ጉዳይ ነው፣ ጨካኝ ብቻ ሳይሆን በክፋት የተሞላ ነው። ቤተሰብ መለያየት አያስፈልግም ሲሉ ተናግረዋል። በሎስ አንጀለስ በፌዴራል ሕንፃ አካባቢ ተቃዋሚዎች እና በብሔራዊ ዘብ ወታደሮች መካከል ፍጥጫ ተፈጥሮ የነበረ ሲሆን ህዝቡን ለበበተና አስለቃሽ ጭስ ነገር ግን አንድ ወይም ሁለት ህንፃዎች አለፍ ብሎ በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች በሰላማዊ መንገድ ጉዟቸውን ቀጥለዋል። ትራምፕ በድጋሚ ከተመረጡ በኋላ ከፍተኛ የተቃውሞ ሰልፎች በሚካሄዱም ቢካሄዱም የህዝብ አስተያየት ግን የስደተኞች ፖሊሲያቸው በስፋት ተወዳጅነት እንዳሉ ያሳያል። ንጉሶች አንፈልግም በሚል መሪ ቃል አደባባይ የወጡት ተቃዋሚዎች ትራምፕ በሁለተኛው ስልጣን ዘመናቸው የፕሬዝዳንትነቱን የስልጣን ገደብ አልፈዋል የሚለውን ትችትን ያቀርባሉ። በወታደራዊ ትርዒት ላይ በሺዎች የሚቆጠሩ የደንብ ልብስ የለበሱ ወታደሮች፣ ታንኮች እና ወታደራዊ ተሽከርካሪዎች በወታደራዊ ባንድ ታጅበው ሲያልፉ ፕሬዝዳንት ተነስተው ወታደራዊ ሰላምታ ሰጥተዋል። ፕሬዝዳንቱ የሀገሪቱን ጦር ለሰጠው አገልግሎት ባደረጉት አጭር ንግግር አመስግነዋል። አክለውም ወታደሮችን ተስፋ አይቆርጡም፣ አይማረኩም፣ እንዲሁም በጭራሽ አያቋርጡም፣ ይዋጋሉ፣ ይዋጋሉ፣ ይዋጋሉ እና ያሸንፋሉ፣ ያሸንፋሉ ብለዋል። በአሜሪካ ለመጨረሻ ጊዜ ወታደራዊ ትርኢት የተካሄደው በፕሬዚዳንት ጆርጅ ኤች ደብሊው ቡሽ የስልጣን ዘመን አሜሪካ በባህረ ሰላጤ ያካሄደችውን ጦርነት ድል ለማክበር በሚል እንደ ኢሮፓያን አቆጣጠር ሰኔ ሰኔ 1991 ነበር። በወቅቱ በትርኢቱ ላይ ሁለት መቶ ሺህ ሰዎች የተሳተፉ ሲሆን የርችት ማብራት ማብራት ስነ ስርዓት ደግሞ ስምንት መቶ ሺህ ሰዎች መመልከታቸውን ኤልኤ ታይምስ ዘግቧል። በቅዳሜው ዝግጅት ላይ የአየሩ እርጥባታማ ስለነበረ እና ዝናብ ይዘንባል የሚል ትንቢያ በመኖሩ የታደሙት ሰዎች ቁጥር ከዚያ በታች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ። ሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት ማድረግ የተጠረጠሩት ባለስልጣናት ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊነት አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነት የተጠረጠረው የተጠረጠረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣናት የሆኑት የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሀሙስ ሰኔ አምስት ሁለት ሺ አስራ ሰባት አመተ ምህረት ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ የቀረበባቸው አቶ አለማየሁ ከሲዳማ ክልል መመስረት አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣናት የተጠረጠሩ በሀላፊነት ላይ ያለፉ ፈጽመው እያሉ መፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነም ተገልጿል። አቶ ለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላም ጸጥታ ቢሮ ኃላፊ ሆኖ ሲመሩ በነበሩበት ጊዜ ስልጣን ያለ አግባብ በመጠቀም ግለሰቦች በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበል ባለስልጣናት የተጠረጠሩበት ሌላኛው ድርጊት ነው። የሰላምና የጸጥታ ቢሮ ሀላፊው ሕገ ወጥ የአደንዛዥ እጽ ዝውውር ፍቃድ መስጠት፣ እንዲሁም ሕገ ወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀሎችም ቀርበውባቸዋል። የግሉ ጥቅምን መሰረት በማድረግ በክልሉ ውስጥ ሕገ ወጥ የኮንትራባንድ ህግ ንግድ እንዲስፋፋ ማድረግ የሚለውን በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቀለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና የጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስታት ላይ መፈንቀለ መንግስት ለማካሄድ ጥረት ሲያደርጉ እንደነበረ የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገ ወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንዲሆን መረጃ ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶች በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢ የማጥራት ስራ እንደተከናወነ መግለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ መረጃው አስፍሯል። ይህ ሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየና በዚህም የግለሰቡን በርካታ የወንጀል ድርጊቶች እንደተነሱም ጠቅሷል። ከዚህ ውይይት በኋላ ምክር ቤቱ የሰላምና የጸጥታ ቢሮ ኃላፊ ያለመከሰስ መብት እንዲነሳ በሙሉ ድምጽ እንደወሰነ ተገልጿል። ሲዳማ ክልል በከፍተኛ ባለስልጣናት ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የሐዋሳ ከተማ ከተማ ከንቲባ የነበሩት አቶ ጸጋዬ ትኩም ሐምሌ 2015 ዓ ም ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከስሰዋል። የተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ ስርዓት እንዲቀጡ የወሰነባቸው ባለፈው መጋቢት ነበረ። መንግስት በራሱ ህዝብ ላይ የሚፈጽማቸው የድሮን ጥቃቶች በአፋጣኝ ይቁሙ ያቁም የተባለው በስህተት ነው። የአሜሪካው አምባሳደር ማሲንጋ። በኢትዮጵያ የአሜሪካ አምባሳደር ኤርቢን ማሲንጋ ከሳምንት በፊት የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቁም በሚል በኤምባሲ ማህበራዊ ገጾች የተላለፈው መልእክት በአስተዳደራዊ ስተት ስህተት የወጣ ነው አሉ። አምባሳደር ማሲንጋ ግንቦት 15 2017 ዓ ም ያስተላለፉት ይህ መልእክት ከኤምባሲ የፌስቡክ እና ኤክስ ገጾች ላይ ተነስቶ በተመሳሳይ ቀን ተሻሽሎ እንዲወጣ ተደርጓል። አምባሳደሩ ሐሙስ ሰኔ አምስት ሁለት ሺህ አስራ ሰባት ዓመተ ምህረት ለጥቂት የሀገር ውስጥ ውስጥ መገናኛ ብዙሀን በሰጡት መግለጫ በሳቸው ስም የወጣውን መልእክት ቀድሞ እንደማያውቁት እና በአስተዳደራዊ ስህተት የወጣ እንደሆነም ተናግረዋል። ስህተት ነበረ። ከስህተት ያለፈ ትርጉም የሚሰጠው አይደለም። በአስተዳደራዊ ግድፍት ምክንያት ቀድሞ የነበረ እኔ ያልተመለከትኩት ነው ነው ይህ ሁኔታ ያልሰጠሁበት ረቂቅ ነበር የተጠቀምነው ማህበራዊ ሚዲያ ላይ የወጣው ከዚህ በኋላ የእኛ ትክክለኛ አቋም የሚያንጸባረቅ መልእክት እንዲወጣ ተደርጓል ሲሉ ገልጸዋል የአሜሪካ ኤምባሲ አውጥቶ አውጥቶት የነበረውን እና አምባሳደር ሄርበን ማሴንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች ፋፋጠኝ እንዲያቆም ጥሪ ያቀረቡበት መልእክት በኤምባሲው የፌስቡክ እና ኤክስ ገጹ ላይ ነበር የተለጠፉት ከጥቂት ሰዓታት በኋላ ይህ መልእክት ተነስቶ በአዲስ ተቀይሯል። እንደ አዲስ የወጣው የአምባሳደሩ መልእክትም ላይ የድሮን ጥቃት በተመለከተ የፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮች መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። ለፌዴራል መንግስት ቀርቦ የነበረው የአምባሳደር መልእክት ሁለት ሐሳቦችን ያዘለ ነበር ሲሆን አንደኛው በመንግስት የሚፈጸም የድሮን ጥቃት እንዲቆም የሚጠይቅ ነው። አምባሳደሩ ተጠቅመውበት የነበረው አገላለጽ የመንግስት የድሮን ጥቃቶች በራሱ ህዝብ ላይ የሚለው የሚፈጽመው እንደሆነ የሚያመለክት ነበር። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት አፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻች እንጠይቃለን ብለዋል። ይህ ጥሪ የተካተተበት የአምባሳደሩ ማሲንጋ መልእክት ከሰዓታት ቆይታ በኋላ በኤምባሲ ፌስቡክ እና ኤክስ ገጾች ተነስተዋል። አምባሳደሩ በትናንትናው ዕለት በሰጡት መግለጫ ላይ ተሻሽሎ የወጣው መልእክት ለሚመለከታቸው አካላት ደርሰዋል ሲሉም ገልጸዋል። ሰባት ሰዓት ገደማ ላይ በድጋሚ የተለጠፈው አምባሳደሩ መልእክት የድሮን ጥቃት የተመለከተውን ከፊል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻለ ነው። አዲሱ መልእክትም የፌዴራል መንግስት ከሀይል ውጭ የሆነ የሰላማዊ አማራጮች መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል። አምባሳደሩ መልእክት ላይ ከዚህ ውጭ የተደረገ ሌላ ማሻሻያ ለፋኖ ኃይሎችና በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተተካ ነው። በመጀመሪያው መልእክት ላይ የዩናይትድ ስቴትስ ፋኖ ከተጨባጭ እና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሞ የሚካሄደውን ግጭት ለማቆም የኦሮሞ ነፃነት ሰራዊት ድርድሮች እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን የሚያስተላለፉትን ጥሪ አልተቀየረም። የመንግስት ኃይሎች በአማራና በኦሮሚያ ክልሎች ውስጥ ከሚንቀሳቀስ ታጣቂ ቡድኖች ጋር ከሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የሕዝብ መደበኛ እንቅስቃሴ በከፍተኛ ሁኔታ እየተስተጓገለ መሆኑን ነዋሪዎች ይናገራሉ። ከዚህ ግጭት ጋር በተያያዘ በሚፈጸሙ የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎች መገደላቸውን መንግስታዊ ሰብአዊ መብት ኮሚሽን ጨምሮ ሌሎች ሪፖርቶች